በፍጹም እንደሱ እንዳታስብ። መቶ 20 ዓመት ሞልቶት ልጆቹን አንዳቸውም የልጅ ልጆቹን ሁሉ ጠርቶ ባረካቸዋል። ስለዚህ እግዚአብሔር እንደዚህ ነው፣ አእምሮክን ይባርከዋል። አእምሮክ መያዝ ይችላል፣ አእምሮክ ማድረግ ይችላል፣ አእምሮክ ምጡቅ ነው ማለት ይቻላል። አእምሮ እየመጠቀ ነው ብለህ ስታስብ ጥበበኛ ሆነ፣ አስተዋለ። ማሰላሰል ቻለ ማስታወስ ቻለ ብለህ ነው የምታወራው፣ ሌላ አይደለም። በሌላ በኩል ሀሳቡን በድርጊት የሚገልጥ ሰው ጠቢብና የተረዳ ነው ብለን እናስቀምጠዋለን። ሀሳቡን በተግባር የሚያውል ሰው ጠቢብና የተረዳ ሰው ነው እንላለን። ስለዚህ አእምሮህ ጠቢብ፣ ልጄ ሆይ ጠቢብ ሁን ብሎ ሲያወራ ምን ማለት እንደሆነ ማናችንም እግዚአብሔር ጥበብን ከሰው ልጅ ይፈልጋልና ማናችንም ጥበብን የምናውቅ ሰዎች እንድንሆን እግዚአብሔር ይወዳልና በጥበብ እንድንመላለስ ይፈልጋልና የዚህ ዓለም ሰዎች ከእግዚአብሔር ሰዎች ይልቅ ጠቢባን ናቸው ብሏልና። ስለዚህ አንድት ነገር ሚስ አርገናል። ጥበብ የሆነው ክርስቶስ ኢየሱስ በእኛ ውስጥ መግባቱ ጥበበኛ ያደረገናል ተብሎ አልተጻፈም። አብዛኛዎችን ሚስ ያደረግነው እዚህ ጋር ነው። ጥበበኛ ትሆናለህ አላለም። ጥበበኛ ለመሆን ማሰብ አለብህ፣ ማንበብ አለብህ፣ ማሰላሰል አለብህ፣ መገመት አለብህ፣ ማስታወስ አለብህ፣ መረዳት አለብህ እንጂ ዝም ብሎ ጌታን ስላወቅ ጠቢብ ነህ ማለት በፍጹም አይደለም። እንደዛ ቢሆን ኖሮ አማኝ በሙሉ ጀት በጀት በሆነ ነበር በሚደንቅ ሁኔታ ዓለምን ሁሉ በቀየረ ነበር። እንደዛ እንዳልሆነ ግን እኔም አለው አንተም አለ ምስክር ነን። ልንገራችሁ በክርስቶስ የሆነ በሙሉ አዲስ ፍጥረት ነው ስለተባለ አዲስ ፍጥረት የሆነው ሰው ግን አእምሮ ይለወጥ ዘንድ ሪኒው ዲዮር ዘንድ ይታደስ ዘንድ ያስፈልገዋል። ለዚህም መጽሐፍ ቅዱስ እውቀት በማድረግ የሚለወጥ አእምሮ እንደሰጠን ያስቀምጣል። እውቀት በማግኘት ማለት በእውቀት ውስጥ ያለ የህይወት ስርዓት እንዲያገኘን ይፈልጋል። ሁለተኛ ቆሮንቶስ ምራፍ 10 ቁጥር ሶስትን እንመልከት ሁለተኛ ቆሮንቶስ ምራፍ 10 ቁጥር ሶስትንና እስከ አምስት እንመልከት በሰው ልማድ ምንም እንኳን የምንመላለስ ብንሆንም እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። ቀጥሎ ያለውን ተመልከተው። ማውራት የፈለገው በእግዚአብሔር ዘንድ ብርቱ ነው አለና የሰውንም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ክፉ ያለውን ከፍ ያለውን ነገር ሁሉ እናፈርሳለን ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን አሁን በደንብ ተመልከቱ የሰውን ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ስለዚህ ማናቸውም ነገሮች የሰው ሐሳብ የሆኑ ነገሮችን ለማፍረስ አያውን ጦርነታችን ከማን ጋር ነው ሲባል ከሰው ሐሳብ ጋር ነው ይህ ማለት የሰው ሐሳብ ሲል እኔንም ሐሳብ ያንተንም ሐሳብ ይጨምራል ስለዚህ አንተ ስለ ራስ የምታስበው ሐሳብ፣ አንተ ስለ ራስ የተገነዘብከው ግንዛቤ፣ አንተ ስለ ራስ ያወጣኸው ማናቸውም ነገር በእግዚአብሔር ቃል ሲመዘን ከፍ ብሎ ከተገኘ አውርደን እንከሰክሰዋለን። ሚያን ኮ ቦደ እስቲ ወደ ሴጣን እንምጣና የሴጣን ሐሳቦችን እናውራ። አሁን በጣም ባካችሁ ለሌላ ሰው የምንተርፍ ሰዎች ነንና ሼር እናደርገው። ላይክ እና ሼር እናደርገው። ብዙዎችን እንትረፋቸው፣ ብዙዎችን እንድረሳቸው ዛሬ ተብሎ ሲጠራ ልንደርሳቸው የሚገባ እኛንንና ስለዚህም ጊዜው ለነሱ የሚሆንበት ጊዜ እንዲሆንላቸው እናፍቃለሁ። የፈለገ ሃይማኖት ይሁን ኦርቶዶክስ ይሁን ካቶሊክ ይሁን ጴንጤ ይሁን እስላም ይሁን ከበደ ይሁን አየለ ይሁን ኦን ጂሰስ ይሁን ጆቫ ይሁን ኢት ዳዝንት ማተር እኔ ማምነው ነገር አንድ ነው። በዚህ ሰዓት ላይ አእምሮ ከተለወጠ የሚለወጥ ነገር አለ። ስለዚህ ከአእምሮ ጋር የተያያዘ ነው፣ የኢቨን እምነትን ጨምሮ። ስለዚህ እኔ የዚህ እምነት ነኝ ያለው ሰውየው አእምሮ የነገረው ነው። ስለዚህ እንዴት አድርገን ማስተካከል፣ ወንጌልን ብንሰራው፣ ሰውየውን ብናስተምረው፣ እንዴት አድርጎ ከእግዚአብሔር ጋር ያለውን ሕይወትን ያስተካክላል እንጂ ከሃይማኖቱ ጋር ያስተካክላል የሚል ምንም እኔ ሀሳብ የለኝም። ስለዚህ አሁን በደንብ ተረዳኝ። ሼር ላይክ፣ በመሴጅ ይሁን በቲክቶክ ይሁን በዩቲዩብ ይሁን በቴሌግራም ይሁን ሼር አርገው፣ በግሩፖች በሙሉ ሼር አድርገው መልካም ይሆናል ብዬ አስባለሁ። ኦኬ፣ ወደ ትምህርቱ እንሄድ። ወደ ትምህርቱ ስንሄድ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር ሶስት እና አምስትን ይሄ አእምሮ የተባለው ክፍል በእግዚአብሔር እውቀት ላይ ይነሳል ብለን ካለን ለምሳሌ ሰይጣንን በተመለከተ ላውራ፣ ሰይጣን ምንድን ነው አቅሙ ብለህ ቁጭ ብለህ ብታስብ በአዲሱ ኪዳን ላይ ጦር የለው ጉልበት የለው ምንም ነገር የለውም። በአዲሱ ኪዳን በዙሪያችሁ ይዞራል የሚውጠውን ፈልጎ እንደሚጮ አንበሳ ይላል። ስለዚህ ያጓራል ማለት ድምፅ ነው። አሁንም የሚሰጠው ሌላኛው መጽሐፍ ቅዱስን የዳቢሎስን ሀሳቡን አንስተው ማለት ይሄ የሴጣን ሀሳብን አንስተው አሁንም የሚመጣው በሀሳብ ደረጃ ነው ማለት ነው። ሌላኛው የዳቢሎስን ሽንገላ ትቃወሙ ዘንድ አሁንም ሽንገላው ሀሳብክ ላይ ነው ያለው። ኦ ብራዘር፣ እኔ ልንገራችሁ ሴጣን አቅም ኖሮት አይደለም አልኳችሁ፣ ጉልበት ኖሮት አይደለም በፍጹም እንዳታስቡ። ጉልበትና አቅም ኖሮት አይደለም የሚንቀሳቀሱው። ጉልበቱም አቅሙም ማይንድክን የመጠቀም ነው። ስለዚህም ከፍ ያለውን በእግዚአብሔር እውቀት ላይ የሚነሳውን የሰውን ሀሳብ የሰው ሀሳብ ብለስ ሆና ይህ ሀሳብ የሰው ነው የስጋ ነው ደግሞ የዓለም ነው የአጋንንትም ነው አለ። ስለዚህ ፋይናሊ ወደ ኋላ ስትመልሰው ከአጋንንት ጋር የተያያዘ ነው። ነገር ግን የሰው ሀሳብ በሚለውን ጠቅልለው ምክንያቱም ሰው ማሰብ ይችላል። ሰው እንዲያስብ ነው የተፈጠረው። ሰው መገመት ይችላል። ሰው ማሰላሰል ይችላል። በእግዚአብሔር እውቀት ላይም የሚነሳው ማን ነው ብትለኝ፣ ሀሳብ ነው ማለት ነው። እንግዲህ ሀሳብ ከሆነ በተጻፈው ነገር ላይ ሁል ጊዜ ተቃዋሚ ሆኖ የሚገኘው ሀሳብ ነው ማለት ነው። ለዳቢሎስ ትልቁ መስራ እንትን እገዛ የሚያደርገው ማን ነው ብትለኝ፣ ሀሳብ ነው ማለት ነው። ለምሳሌ መጋኛ ባዶ ቤት ይመታኛል፣ ብትን መጋኛ ባዶ ቤት ተቀምጦ እየጠበቀክ አይደለም። አእምሮክ መጋኛ ባዶ ቤት አለ ብሎ ስላመነ ነው። ውሃ አርከፍክፈህ ካልወጣ አደጋ ይደርስብሃል ብለው ነገሩ። ስለዚህ ከቤት ስትወጣ ውሃ አርከፍክፈህ ስትወጣ አደጋ፣ ሳትወጣ ስትቀር አደጋ ዛሬ ያገኘኛል አልክ። ስለዚህ አደጋን ጠራኸው። አየህ ማሰብ ጉዳዩን አመጣው። ማሰብ ጉዳዩ በአንተ ሕይወት ውስጥ እንዲነግስ አረከው። ስለዚህ ጉዳዩን ወደ ሕይወት ጎዳና ያመጣው የአንተ ሐሳብ ነው ማለት ነው። ደግሜ እላለሁ የአንተ ሐሳብ ነው። ለዚህም ነው መጽሐፍ ቅዱሱ ሁለተኛ ቆሮንቶስ አራት አራት ላይ የማያምኑትን አይኖች አሳወረ። ቅድም እንዳትረሳ እምነት ብለህ ስትነሳ ከግምት ዓለም ውስጥ ከመስማት ዓለም ውስጥ ከመረዳት ዓለም ውስጥ ከማሰላሰል ዓለም ውስጥ የሚወጣ አቅም እንደሆነ ነግሬ አለሁ። አይተ እንደሆነ ያቺ ሴት ስለ ኢየሱስም አብዝታ ሰምታ ነበረና ቀሚሱን የዳሰስኩ እንደሆነ እፈወሳለሁ ይነው ያሰበችው ሐሳብ፣ ደጋግማ ስላሰበች እምነት ፈጠረች። ጨርቁን ነካችው። የኢየሱስ ጨርቅ የነካ በሙሉ የነካ በሙሉ ወይም የዳሰሰው በሙሉ ተፈወሰ፣ የሚል አታነብም እዛ ላይ ስትመለከት። ይቺ ሴት ግን ጨርቁን ነካችው። ዋለ ኢየሱስም ቆሞ ኃይል ከኔ ወጥቷላለች። እንዲህ ብላ ነበረና፣ ጨርቁን የዳሰስኩ እንደሆነ እፈወሳለሁ። እምነቷ ነው የሰራው። ያቺ ሴት ደግሞ ተመልከተ፣ ልጇ ሞቷል! ጮኸች። ለልጆች ነው የሚሰጠው አለ የልጆችን እንጀራ ለውሾች መስጠት አልችልም። በሌላ አነጋገር ልፈውስ አልፈልግም፣ አንቺንም ልጅሽንም ልፈውስ አልፈልግም ነው። ነገር ግን ውሾችም ከፍርፋሪ ይበላሉ ይጠግባሉ ማለች። እምነቷ ታላቅ ሆኖ ተገኘ። ይቺ ሴት በጌታ አደለችም። ነገር ግን አሰባ አሰላስላ ልጄ የሚድ ነው ይሄ ነው በዚህ ቦታ ነው ብላ ከሞት ይነሳል ብላ ደም የሚፈሳት ደሜ ይቆማል ብላ አመነች አመነች አሰበች አሰላሰለች። መጽሐፍ ቅዱስን ብታነበው ኢየሱስ ከፈወሳቸው ሰዎች ይልቅ ድንቅ ነው። እንደነኛ አይነት ታላቅ እምነት ብሎ ያወራቸው በሙሉ ስትመለከት አሕዛብና እንዲሁም ደግሞ እንትኖች ናቸው በጌታ ያልሆኑ ሰዎች ናቸው። ለምን ሆኑ ስትል፣ እምነት ማሰብ ጋር የተያያዘ የህይወት ስርዓት ነው። ስለምን ታስባለ ያ እምነትን ይወልዳል። ደግሜ ይላል፣ ስለምን ታስባለ ያ እምነትን ይወልዳል። ስለዚህ መጽሐፍ ቅዱስ የማያምኑትን ሐሳብ አሳወረ። አየ ሐሳብ አሳወረ። ሐሳብን ነው ሴጣን የሚያሳውረው ደግሜላለሁ ሐሳብህን ነው የሚያሳውረው። እንዴት ነው የምታስበው? እንዴት ነው እንትን የምታደርገው? ስለዚህ የማያምኑትን ሐሳብ አሳወረ ነው ያለው። እስቲ እናንብበው። ሁለተኛ ቆሮንቶስ አራት አራት ላይ የምታምኑ ጻፉላቸው ሊጠቀሙ ሰዎች መልካም የሆንላቸው ዘንድ ወዳለውና ለእነሱም የእግዚአብሔር ምሳሌ የሆነው የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሀሳብ አሳወረ። ስለዚህ ጦርነት የሀሳብ ጦርነት ነው ማለት ነው። ኦ አላት ጦርነት የሀሳብ ጦርነት ነው ማለት ነው። ስለዚህ የምታስበው ሀሳብ ትልቁን ሚና ይጫወታል። ልንገራችሁ፣ ቅድም ያወራሁትን እንዳትረሳ፣ ከሀብታም ይልቅ ደሃ ማኔጅመንት ጎበዝ ነው። ነገር ግን ሀብት ይመጣልኛል ብሎ አያስብም። እንዴት አድርጌ ማኔጅ ላድርገው ብሎ ነው የሚያስበው። ሀብታም ደግሞ ከደሃ ያነሰ ማኔጅመንት ነው የሚሰራው። የሚደንቀው ነገር እየጨመረለት ይሄዳል። ይበዛልኛል ብሎ ያስባል። ስለዚህ ማናቸውም ነገር ከሀሳብ ዓለም ጋር የተያያዙ ናቸው ማለት ነው። ደግሜ ይላሉ ማናቸውም ነገር ከሀሳብ ዓለም ጋር የተያያዙ ናቸው ብዬ ነው ማም ነው። አንተም እንደዚህ ታምናለህ ብዬ አስባለሁ፣ ባታምንም። ነገር ግን ዘመኑ ይሄ ስለሆነ ብናምንም ባናምንም መንገዳችን ውጤታማ እንዲሆን ምንፈልግ ከሆነ በዚህ መንገድ መጓዝ እንዳለብን ይገባኛል። እስቲ ሌላኛውን ፓርት እንመልከት። ሁለተኛ ቆሮንቶስ ምዕራፍ ሶስት ቁጥር አስራ አራትን እንመልከት። ነገር ግን ሀሳባቸው ደነዘዘ ይላል። ነገር ግን ሀሳባቸው ደነዘዘ። ዲሲ ማን ነው ያደነዘዘው ብለህ ስትመለከት በብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና ሐሳባቸው ደነዘዘ። እንግዲህ ጌሙ ያለው በዚህ በሐሳብ ዓለም ውስጥ ባለ የሕይወት ስርዓት ነው ማለት ክርስትናህም እምነትህም ወይም ደግሞ የእኔ ብለህ የያዝከው ክርስቶስ ኢየሱስ የእግዚአብሔር ልጅ በሐሳብህ ውስጥ ይነግስ ዘንድ ነው የሚፈልገው። ደግሜ እላለሁ በሐሳብህ ውስጥ ይነግስ ዘንድ ነው የሚፈልገው። ይህንን የሀሳብ ልምምድን እስካላረግ ድረስ ብዙ ውጤት ልታመጣ አትችልም። አንድ ነገር ተረዳ። ይህ ዓለም ደግሜ እላለሁ፣ ይህ ዓለም ማናቸውንም ነገር ለማሸነፍ እንድትጠቀም እግዚአብሔር የመፍጠሪያ አእምሮ ሰጥተዋል። ነገ ላይ በደንብ እንመለከታለን። የመፍጠሪያ አእምሮ። ስለዚህ ያንን የመፍጠሪያ አእምሮ እንድትፈጥረው እግዚአብሔር ዕድሉንና ፋንታውን ሰጥተዋል ማንም የዛገ አእምሮ እዚህ ውስጥ ያለው ሰው የለም የወደቀ የማይረባ አእምሮ የያዘ የለም ስድም መያዝ ከቻለ ትዝታ አድርጎ የያዛቸው ነገሮች ከያዘ ልክ እንደዛው አሁንም መያዝ ይችላል ደግሜ እላለሁ አሁንም መያዝ ይችላል ልንገራችሁ በጣም የሚገርመው ነገር ላውራችሁ እዚህ ሀገር ላይ የአስረኛ ክፍል ተማሪ የሆኑ ልጆች በጥሩ ውጤት እየመጡ የመጡ ልጆችን የስምንተኛና የስድስተኛ ክፍል ፈተናን ሰጧቸው። የስድስተኛና የስምንተኛ ክፍል ፈተና ተፈትነው ሰባ ሦስት ፐርሰንት የሚሆነው አላለፈም፣ ግን ሀያ ሰባት ፐርሰንት የሚሆነው አለፈ። የሚደንቀው የስድስተኛና የስምንተኛ ክፍል ነው። እነሱ አስረኛ ክፍል ናቸው። ያውምጡ ጎበዝ ተማሪ የተባሉት ነው የተፈተኑት። ለምን እንደዚህ ሆነ ብለ አስባል። ምክንያቱም ሾርት ሚሞሪ የሆነ ሲስተም ነው የሚጠቀሙት። ፈተና ደረሰ ሲባል ሸምድደው ይገባሉ። የሸመደዱትን ሽምደዳ ስለሆነ ያንኑ ይመጣላቸዋል። የሸመደዱትን ያወራሉ። በቃ ዳ ሶልድ ስቶሪ። እነሱ ይህንን ነገር አደረጉ፣ ጨረሱ። በዛ ነገር መጠቀም ፈለጉ ከዛ አክፍሉን አለፉት። የሚቀጥለውን ክፍልም እንደዛው አለፉ። አስረኛ ክፍል ደረሱ። ነገር ግን መጨመር ሲገባቸው ስለማያስቡ ስለማያሰላስሉ ስለማይረዱ በዛ ውስጥ ራሳቸውን ከተው ስላሉ ስለሌሉ ይረሱታል። ደግሜ ይላሉ ይረሱታል። ልክ እንደዛው የእግዚአብሔር ቃል ስብከት ላይ ሲሆን፣ ምን ላይ ሲሆን የስ አሜን አሜን አሜን አሜን እንላለን። ነገር ግን ማሰላሰሉ እስከሌለ ሀይሉ በእኛ ውስጥ አይገለጥም። ሀሳባችን ይደነዝዛል። ክርስቶስ የተሳለው ነገር ይሄድብናል። ያላቸውን ተመልከቱ፣ ክርስቶስ በፊታችሁ ተስሎ አልነበረም ገላትያ ላይ ማን አዚም አደረገባቸው? አየህ፣ አዚም ብሎ እስኪደርስ ድረስ እነኚህ ሰዎች እውሮች ሆነዋል። ክርስቶስ ግን በፊታቸው ተስሎ ነበር። አምላክ ነው፣ ጌታ ነው፣ ንጉሥ ነው፣ እንዲህ ነው፣ እንዲህ ዋጋ ተከፍሏል እየተባለ ልንገራችሁ ክርስትና ህይወታችሁ የደነዘዘው መደንዘዝ ሴጣን አደንዝዞት ሳይሆን አእምሯችሁ ክፍል በሌላ ነገር ስለተያያዘ ነው በሌላ መንገድም ስለሚኖር ነው ምክንያቱም አምላክ እግዚአብሔርን እንዳትረሳ በእጆች ላይ እንደ ክታብ ይሁንልህ በአይኖች ላይ ንቀሰው እንደገናም ደግሞ በበር መቃን ላይ ጻፈው እንደዚህ ለምን ያለ ይመስላችሁ እንድታስበው እንድታሰላስለው። ጉዳዩ ያለው በማሰብህና በማሰላሰልክ ላይ ነው። ዎ እኔ ዛሬ አንድ ነገር ልምከራችሁ እንደ ወንድም። በህይወት ዘመናችሁ አእምሯችሁን ካላስነካችሁ ሴጣን አሸንፏችሁ አያውቅም፣ ሊያሸንፋችሁም አይችልም። በህይወት ዘመናችሁ አእምሯችሁን ካስነካችሁ ሰይጣን በቀላሉ ያሸንፋችኋል። ዛሬ ወደ ኋላ ወስዷችሁ ስለ ኃጢአታችሁ እያነሳ ስለ በደላችሁ እያነሳ ስለዚህና ስለዛ ጉዳይ እያነሳ የሚወቅሳችሁ ነገር የነገን እንዳታዩ ነው። በበደል ይሄን መጣብህ፣ በበደል ይሄ ተፈጠረብህ፣ በበደል ይሄ ነገር ወደ ህይወት ገባ ብሎ ይነግርሃል። ያ ደግሞ ምን ያመጣል? እምነት እንዳይንቀሳቀስ ያመጣ ኃጢአቴ እንዲያመጣብኝ በደሌ እንዲሰራብኝ እንደዚህና እንደዛ ሆንኩ ብለህ ታወራለ። ዛሬ ቀን ግን እችኛዋን ከያዝክልኝ ነገ ላይ በጣም በሚገርሙ ሁኔታ ክርስትናና አእምሮ ሁለተኛውን ክፍል እንመለከታለን። የኢየሱስ አዳራሽ በኢየሱስ የሚያምን ሁሉ ለዘላለም አይ አረፋ ኢየሱስ ክርስቶስ ጌታ ነው። የኢየሱስ አዳራሽ የዩቲዩብ ቻናልን ሁላችሁም ፎሎ በማድረግ ከኛ ጋር አብራችሁ እንድትሆኑ ለመጋበዝ እፈልጋለሁ። ኢየሱስ ክርስቶስ ሁላችሁንም ይባርክ።